አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አትናቲዎስ ሐዋርያ። ይህ ሐዋርያ ይህ ሊቅ የእስክንድሪያ ሊቀጳጳስ የሆነ ሲሆን ታዲያ በዘመኑ ወንጌልን፣ የጌታ ኢየሱስ ክርስቶስን ቃል በሕይወቱ የኖረና ብዙ እመናንን በመልካም አጠባበቅ ቤተ ክርስቲያንን በመልካም አጠባበቅ የጠበቀ ታላቅ ሐዋርያ ቅዱስ ሰው ነው። ሁለተኛ አባ ሳሉሲ ክቡር ጻድቅ። ሦስተኛ ቅዱሳን ያዕቆብና ዮሐንስ ሐዋርያት የዘብዴዎስ ልጆች ለወንጌል የተጠሩበት ዕለት ነው። አራተኛ ቅዱስ ጎርጎሪዮስ ዘአርማንያ። ይህም ለአርማንያ ክርስቲያኖች አባት የሆነና ለአርማንያ ቤተክርስቲያን መመስረት ምክንያት የሆነ አባት ነው። አምስተኛ አባ አብሳዲ ዘደብረ ማርያም፣ ስድስተኛ አባ አሮን ዘገሊላ። ወርሃዊ በዓላት አንደኛ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ሁለተኛ ቅዱስ ጎርጎሪዎስ ነባቤ መለኮስ፣ ሶስተኛ ቅዱስ ሶፊያ ሰማዕት፣ አራተኛ ቅዱስ ቅዱስ ዮሐንስ መጥምቀ መለኮት። የመስከረም ወር ስንክሳር በዚህ ተፈጸመ። እዚህ ያደረሰን አምላካችን ስሙ ከፍ ከፍ ያለና የተመሰገነ ይሁን። እንደዚሁ ደግሞ የጥቅምትን ወር ስንክሳር በዛሬው ዕለት እንጀምራለን። ይህን ወር እንዳስፈጸመን የጥቅምትንም ወር እንድንፈጽም እሱ አይሌን የሱ መልካም ረዳትነት ከኛ ጋር ለዘላለሙ ጸንቶ ይኑር። ጥቅምት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት አንስጣሴያ ድንግል ጻድቅ ተሰማዕት፣ ሁለተኛ ቅድስት ማርያም እንተ እፍረት፣ ሦስተኛ ቅድስት ሶስና ድንግል፣ አራተኛ ቅድስት ህርጣን ድንግል። ወርሃዊ በዓላት፣ አንደኛ ልደታ ለማርያም ድንግል እግዝእትነ ሁለተኛ ቅዱሳን ኢያቄምና ሐና የእመቤታችን ወላጆች፣ ሶስተኛ ቅዱስ በርቶሎሜዎስ ሐዋርያ፣ አራተኛ ቅዱስ ሚልኪ ትሩፈ ምግባር፣ አምስተኛ ቅዱስ ራጉኤል ሊቀ መላእክት። የቅዱሳን የሰማዕታት በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።